የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ጋዜጣዊ መግለጫ ሰጥቷል። በመግለጫው ከጋዜጠኞች ለቀረቡ ጥያቄዎች የፌዴሬሽኑ ፕሬዝዳንት የጽህፈት ቤት ኃላፊና፣ የዓለም ሻምፒዮና የኢትዮጵያ ልኡክ ቡድን መሪ ምላሽ ሰጥተዋል። ከስራ አስፈጻሚ አባላትም በቦታው ላይ ተገኝተው ከጋዜጠኞች ለቀረበ ጥያቄ ማብራሪያ ሰጥተዋል። መግለጫውን የተከታተለው ባልደረባችን ዳንኤል እንዳለ ተጨማሪ መረጃዎችን ሊያደርሰን ስቱዲዮ ደርሷል። ዳንኤል እንደምንልክ ረጅም ሰዓታትን የፈጀ ጋዜጣዊ መግለጫ ነው። ከጋዜጠኞች ብዙ ጥያቄዎች ነበሩ። አብዛኞቹ የስራ አስፈጻሚ አባላትም እዚያው በቦታው ላይ ነበሩ፣ ፕሬዚዳንቱን ጨምሮ። ብዙ ሀሳቦች ተነስተዋል ከጋዜጠኞች በኩል በአጠቃላይ በመግለጫው ላይ የነበረው ዋና ዋና ሀሳብ ምን ነበረ እንዳነሳሁ ነው። እንግዲህ የቶኪዮ የአለም ሻምፒዮናን አስመልክቶ ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን በጽህፈት ቤቱ መግለጫን ሰጥቷል። በቆይታውና እንደዚሁም ደግሞ በውድድሩ ከዛ ቀደምም እንደዚሁ በዝግጅት ወቅት የነበረውን አጠቃላይ ሁነት ነው ጋዜጣዊ መግለጫው ላይ የተነሳው በዚህ ወቅት በተለይ ኮማንደር አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የኢትዮጵያን ህዝብ ይቅርታ ጠይቋል በይፋ ምክንያቱም የቶኪዮ ዓለም ሻምፒዮና ላይ የተመዘገበው ውጤት ኢትዮጵያን የማይመጥንና ከዝግጅታችንም አንጻር ያልጠበቅነው ነው ብሏል እንግዲህ ስለሺ ስህን በተለይ ከውድድር አስቀድሞ በአዲስ አበባ እንደዚሁም ደግሞ ከአዲስ አበባ ውጭ በነበሩ አንዳንድ ቦታዎች አትሌቶች በበቂ ሁኔታ ተዘጋጅቷል የሚል ሀሳብ ነበረን፣ ግን ደግሞ ያ እንዳልሆነ በውድድር ወቅት ተመልክተናል ብሏል። እንግዲህ በ ውጤት መጥፋት ውስጥ ብዙ ተጠያቂ ሰዎች አሉ ብለዋል። በተለይም ፌዴሬሽኑ እንደ ፌዴሬሽን ለአትሌቶች በቂ የሆነ የውድድር አማራጭ አለማቅረቡ፣ ከዛ ውጭ የመወዳደሪያ ቦታዎች በጥራትና በብዛት አለመኖራቸው፣ እንደዚሁም ደግሞ የውድድር ቦታዎችን ከማመቻቸት አንጻር የኢትዮጵያ አትሌት ፌዴሬሽን እንደ ክፍተት የሚወስደው ነው ብሏል። አትሌት ስለሺ ስን ከዛ ውጭ ደግሞ እንደዚሁም ደግሞ በተለይ በዚህ በዝግጅት ወቅት ትልቅ ፈተና የነበረው አትሌቶችና አሰልጣኞች በጋራና በፍቅር ለመስራት ፈቃደኛ አልነበሩም ብሏል። ከዛ በተጨማሪ ማናጀሮቹም እንደዚሁ ትልቅ ክፍተትን የፈጠሩ ናቸው ብሏል። ምናልባት በቀጣይ ትልልቅ መድረኮች ይኖሩናል የሚል ሀሳብም ተነስቷል። አትሌቲክሱን እንዴት እንታደገው በሚል ዙሪያ ትልልቅ ሀሳቦች የሚነሱበት መድረክ ይኖራል። ያ መሆኑ ደግሞ የኢትዮጵያ አትሌቲክስን የሚታደግ ነው። ያ ካልሆነ ምናልባት እንግዲህ የኢትዮጵያ አትሌቲክስ እየተዳከመ መምጣቱ ያሁን ወይም ደግሞ የዚህ የቅርብ ጊዜ አይደለም። ከረጅም ጊዜ በፊት ጀምሮ እንደዚህ አይነት ክፍተቶች አሉ የሚል ሀሳብ ተነስቷል። እንደው የስራ አስፈጻሚዎች በተለይ አትሌት የማነም እንደዚሁ ነበረ በወቅቱ በመግለጫው ላይ እንዳነሳው ከሆነ የማናጀሮች ጣልቃ ገብነት አሁን ከፌዴሬሽኑ ፕሬዚዳንቶች በላይ ሆኗል የሚል ሀሳብ አንስቷል። እንግዲህ በማናጀሮች የሚደረጉ እያንዳንዱ ጣልቃ ገብነት ለኢትዮጵያ አትሌቲክስ ስፖርት መዳከም አይነተኛ ሚና እየተወጣ ነው እና ይሄ ሀይ ባይ ሊኖረው ይገባል። የኢትዮጵያ አትሌቲክስ ፌዴሬሽንም እንደ ስራ አስፈጻሚም እኛም ትልቅ እርምጃ ልንወስድበት የሚገባ ነው። የቶኪዮ ውጤት ብዙዎቻችንን ያስከፋ ነው። ይበልጥ ደግሞ እኛ እዚሁ በአመራር ላይ ያለነውን እና ደግሞ ፌዴሬሽን ውስጥ የምንሰራ ሰዎችን ይበልጥ አስከፍቷል የሚል ሀሳብ አንስቷል። በርካታ ጥያቄዎች ተነስተዋል። ከጉዞ ጋር በተያዘ አላስፈላጊ ሰዎች ወደ ስፍራው ተጉዘዋል በሚልም እንደዚሁ ከሚዲያ አካላት ጥያቄ ተነስቶ ነበር። ከዛ በተጨማሪ እንደው የ ሁላችንም አንገብጋቢ ጥያቄ የነበረው ከቦታው የዘገባ የሚሰጡ አካላት ውስን ነበሩ። እንደምታውቀው እነ ኬንያን ብትመለከት ሌሎች ዓለም ሀገራትን ወዲያው መረጃዎች ለህዝብ ሲደርሱ እንመለከታለን። ና ከጎረቤታችን በውጤት ብቻ ለምን እንቀናለን በእንደዚህ አይነት ነገሮች ስ የሚለው ጥያቄዎች ተነስተው ነበር። ና እሱን ለማስተካከል እንደዚሁ ፌዴሬሽኑ በቀጣይ ብዙ ስራዎችን መስራት እንደሚጠበቅበት ከሚዲያ አካላትም እንደዚሁም ደግሞ በስፍራው ከነበሩ ባለሙያዎች የተነሳ ነው። ጠቅለን ለማድረግ የዚህኛው የቶኪዮ የዓለም ሻምፒዮና እንደ ቅድ ሶስት ወርቅ አራት ብርና አራት ነሐስ ነበር ያሰብ ነው ብለዋል። እንደ ፌዴሬሽን ና በዚህ በእቅዱና በሆነው በውጤቱ መካከል ሰፊ ልዩነት አለ። ሰለሞን እንደምታውቀው ግን የኢትዮጵያ አትሌቲክስ ፌዴሬሽን በተለየ እዚህ የዝግጅትና እንደዚሁም ደግሞ የውድድርና ስነ ስርዓት ከዛ በተጨማሪ የአትሌቶች ምርጫ ላይ እንደዚሁም የሚሰሩ ትልልቅ ባለሙያዎች እንዳሉት ይታወቃል። ለምሳሌ የአትሌቲክሶች በተለይም ደግሞ እዚህ በታዳጊዎች ላይ ጭምር የሚሰራው የአትሌቲክስ ፌዴሬሽን ስራ አስፈጻሚ ውስጥ ያለው ሳሙኤል ብርሃኑ እንደዚሁ በመግለጫው ሀሳብ አንስቶ ነበር እንግዲህ ይሄኛው ውጤት እንደሚመጣ አስቀድመን እናውቅ ነበር ብሏል። ምክንያቱም በአሰልጣኞች እቅዳቸውን እንዲያስገቡ ከአንድ ወር ከዛም በላይ በሆነ ጊዜ ሲጠየቁ ለውድድሩ ሶስት ሳምንት ብቻ ሲቀረው ና ሁለት ሳምንት ብቻ ሲቀረው ነበር እቅዳቸውን የሚያስገቡት እና አንዳንዶቹ በደመነብስ የታቀዱ እቅዶችም እንደሆኑ ይሰማኛል የሚል ሀሳብ አንስቷል። እና በአጠቃላይ ብዙ ጥያቄዎች ናቸው የተነሱት። ምናልባት እንግዲህ በምሽቱም በሚኖረን የስፖርት ሰዓት ላይ ተጨማሪ መረጃዎችን ለተመልካቾች ለማድረስ እንሞክራለን። አመሰግናለሁ ዳኒኤል። አመሰግናለሁ። ሰላም።